ተዋህዶ! አሳምረሽ የቀመርሽው ልኩን ይዞ ከቀመሩ በአበባዩሽ ያጌጡበት ውበቱ ሲዘምሩ የጅረቶች መፍለቅለቂያ የሜዳዎች ውብ እይታ ከሕፃናት ብሩህ ተስፋ ከሴቶችሽ ድንቅ ልልታ ልትሰሚ ከቋመጥሽው የልጅሽን ፍሳ ተድላ ሰማያዊ ቤት መጓዣ የአዲስ ዘመን ሰረገላ አቆመሻል አድርሰሻል ግን እኮማ፣ ፊትሽ ወስቶ ካየሁበት ተጎሳቅሎ ይታየኛል፣ ሰንበር አለ በጀርባሽ ላይ ጥዝጣዚሽ ይሰማኛል። የደስታ ምንጭ ብትሆኝም ፊትሽ ጠቅሏል በሐዘኑ፣ ዘመን ቆጥረሽ ያደምቅሽው የለችም ሊል ከዘመኑ ሸማ ሰርተሽ ያለበሽው ሊያራቁትሽ ከመለበሻው፣ በጫንቃ ላይ ያዘልሽውም ሊያስቀርሽ ከመድረሻው ፍትፍት ሰርተሽ የመገብሽው ያንችን ረሃብ በድሜው ሊያይ በጽድቅጥም አፍሽ ደርቆ ሊያወራብሽ ያንችን ስቃይ። በከበብሽ በታጠርሽው በዚህ አጀብ ስትተክሺ ከዳር ቆሜ እንዳላይሽ ካንቺው ልጓዝጄን ይዤ ማ ማ ተሰርታለሽ ስትባይ በመሰረት በዋጅሽ ደም አይችሏትም ስትባይ በእነዚያ ደጅ በገሃነም ያልታመነ ቃል መስሏቸው ሰላቢ ቀን የሚውጥሽ ድንገት ወድቀሽ ሊተርኩሽ ቀውል አቶ ሙዳይ ውስጥሽ ስለማጥቆር ስለማክፋት ስለማድማት ስለማድከም ስለማድቀቅ አፍ አውጥተው መዳብ ሲሉ ያልታያቸውን የእጅሽን ወርቅ ወይም ደግሞ ከይሁዳ እንዳደረ እንደ ግብሩ ተጠናውቱት መሸጥ የይሉት የህሊን አረም ሲያስፈግገው በእናቱ ሞት በዛሬው ቀን በዘመኔ ለሚያይሽ ለእንደኔው ሰው እስቲ አንዴ ማን እንደሆንሽ አንጀት ካሉ ይታወሰው። ተዋህዶ ተዋህዶ ተዋህዶ የብርሃን ደጅ ነሽ እያለ የገለጠሽ በውስጥና በውጭ አዋጅ እንዳልፈራው ከለባቱን የውሾች ጥርስ ያልበገረው እንኳን ወዱን መግዛት ቀርቶ ነፍሱን መስጠት ያልቸገረው በዚህ አይነት ልብ በዚህ አይነት ልብ ውስጥ የተተከልሽ የአባቶች አብይ ጉዳይ የአፍረስ ሳይሆን የኩራት ምንጭ የዓለም መቅረስ ትልቅ ሙዳይ መሆንሽን ሽን ረሰቼ ይሆን ቀራኔዬ የቆመልሽ ቆመልሽ ስለ አንቺ ፍቅር ነፍስ የሰጠ እንዲህ አጫት ያልተገኘች ከአንቺ ውበት የበለጠ መሰረትሽ የሱ ደም ነው። ሚመጥንሽ ክቡር ዋጋ ቅድስናሽ የሐዋርያት የአንበሶችን አፍ የዘጋ የሞቱልሽ የተረዱሽ የቀመሱሽ ያከበሩሽ በጭንቅ ቀን የወለድሻቸው ጣፍጠሻቸው የሚጠሩሽ ተዋህዶ ተዋህዶ ተዋህዶም ማይበሉሽ በሆድመም አልታመሙ ባያገኙም አልተራቡ ድሎት ሽተው አልተጓዙ በዓለም ፍቅር አልወየቡ ጥሪው ነበር አልታደሙም ተጋብዘዋል ነቀው ተውት ሴሰኝነት አልጣላቸው አልቀጨጩም በርኩስ ዝሙት ኋላላዩም ላዩም ሰዶም ጥለው አልናፈቁም አልታያቸው ባስኬማው ዓለም። ሞተው አልቆጠሩም ዘር ግንዳቸው ስጋ ፍቃድ ስጋ ድሎት ስጋ መሪ ስጋ ጠሪ የኔ ብለው አልለከሙ ለዚህ ከንቱ ለዚህ ቀሪ በየዱሩ በየዋሻው ፍቅር ሽተው ሕይወት መርጠው ክርስቶስን በሕይወታቸው ሊያስተምሩ በእውነት ቆርጠው ተሰደዱ ወደ ዋሻ አልጋው ምቾት ወደ ሌለው ተናቆለት ለወደዱት ዓለም ገብቶት ግን አላየው ተዋህዶ ተዋህዱ ተዋህዶ፣ የድል አርማ ከጸላዩ ታዳጊ ነሽ፣ ለባሕታዊ የሌት ግርማ። እኒ ናቸው የተረዱሽ የቀመሱሽ አንቺንማ። እኮማ ምን ይለኛል ያድካሙ የአትናቴዎስ ያ አደራው፣ ሶስት ሺውን ያበቀለው የአንድ ጴጥሮስ ያ አዝመራው። ምን ይበለኝ ዲዮስቆሮስ ለአንቺ እውነት የደከመው ያም ሰማት ምን ይበለኝ ለአንቺ ደስታ ይታመመው? ምን ይታየው ለባስልዮስ ለአፈወርቁ ለዮሐንስ፣ ለመነኩሴው ለእንጦኒዮስ ለሰባኪው ጎርጎሪዎስ ድንግል ብሎ ያልጠገበው ቅዱስ ኤፍሬም ሶሪያዊ፣ የጋስጫው ጊዮርጊስም ተክለ ሃይማኖት ኢትዮጵያዊ ምን ይንዩ ልታያቸው? በስጋዬ ስትጠጋብሽ ልጄ ብለሽ ስትጠርኝ፣ ቆሜ በሃሜት ለምሰድብሽ እኮ እኔው ልጠራብሽ ተገብቶኝ ልሰየመው ነኝን ብዬ ሊወክልሽ ለዚያ አጠራር ልታደመው! ዚያ ደጅ ሽጣን የለም መቀደሻ ጧፍ አለቀ ያም ካህንሽ ተቸገረ ትጉ ዲያቆን ተጨነቀ ወር መድረሻው ስጋት ሆኖ ሰው ናፈቀው ሰው አማረው ብዙ ደጅሽ ደራሽ አጣ ጣሪያው ዝሎ መፍረስ ቀረው መመንሽም ስጋት ገባው። የከበበው ጅብ ዘለለ ማነቂያ ጥፍር አረዘመ መጋጫ ጥርስ አበቀለ። እዚህ ደግሞ እዚህ ደግሞ በንጹህ መቅደስ ቆሜ የርኩሰትን ውጥን ሳስብ በተራራው ቦታ ሁኜ ሲያናውጠኝ ሸለቆ ልብ እንከን አልባ ስፍራ ድሬ ጭቃ ውስጤን ሲያሻክረው የሆድ ህመም የሆድ ናፍቆት ቃሌ ለኖር ሲያሳድረው! በድንግሉ አደባባይ የሕሊና ግልሙትና ከብርሃን ዘር ቁጥሬ ከጨለማም በዝምድና አጣቀሽ ይበላለሁ። ከሁለት ማዕድ ከሁለት ወጭት ሲያጎርሱኝ አንዱን በቀን ሳያጎርሱኝ አንዱን ሌሊት ተዋህዶ ተዋህዶ ተዋህዶ አንቺ ናት ላንቺ መኖር ሳልረዳ እንኳን ቀርቶ ላንቺ መሞት እንዴት ብዬ ልናገረው? በምን መኖር አለሁ ልበል፣ መንጋው ገዶኝ አንዳች ልሰጥ እንደሰጡኝ ሳልቀበል፣ በዘመን ወንዝ ለሚጠይቅ ስንቱን ፍሬ ልናገረው ስለ ክሬ ልሙት ለሚል ምን ይዤለት ልሻገረው ተዋህዶ ተዋህዶ ተዋህዶ ንጹሕ ሀገር ላቆሰልኩሽ ተሸክመሽ ያረመምሹን እንድናገር እባክሽን ይብቃህ በይኝ። እኔ እንደሆን ልቤ ክፉ ከግንባሬ የሚነበብ የኃጢአቴ ቀለም ጽሑፉ አንቺው በይኝ። ተዋህዶ ጨለማይን አንቺው አብሪ ያዛለውን እኔ ንደሽ የንስሐን እኔን ስሪ ቁስሉኜ ላሳመምኩሽ ፈውሶን ሽልኝ ተናገሪ። አለስልሰሽ ድንጋይ ልቤን የሚበቅል እህል ዝሪ ከዚያም እኔም እማልበል እማ ልበል ስምሽ ልጥራ ላላቆስልሽ እንደገና እንደገና ቅዱሳኑ ሁሉ እንዳሉሽ እኔም ሆኜ ብትሕትና ተዋህዶ ተዋህዶ ተዋህዶ የእውነት ፋና በተመስጦ ላይ ላልለይሽ ልቤ ጧት ሁሌ ማልዶ ውብ ሃይማኖት፣ ንጹም ሙዳይ ተዋህዶ ተዋህዶ